ሩታ ለአብርሃም ምላሽ ሰጥታለች ማለት ነው። ዛሬ ላይ ሁለቱም በኢንስታግራም ስቶሪ ፔጃቸው ላይ የሆነ የመመላለስ አይነት ነገር ተናግረዋል ግን እኔ አብርሃም እና ሩታ የምራችሁን ነው ተጣልታችኋል? ግን እኔ በጣም ግራ እየገባኝ ስለሆነ ማለት ነው እኔ እስከ ዛሬ ድረስ የተጣሉ ባልና ሚስቶች አንድ ላይ የልጃቸውን ጾታ ለማወቅ ፕሮግራም አዘጋጅተው አይቼ አላቅም። ያው ፕሮግራሙን በእርግጥ ሌሎች ሰዎች አዘጋጅተውት ሊሆን ይችላል። ግን በምንም አይነት ሁኔታ ካሳለፋችሁት፣ እኛ ከምናየው ነገር አንጻር፣ አንድ ላይ ሆናችሁ እንደዚህ አይነት ነገሮችን ታደርጋላችሁ ብዬ አላስብም እና እንደዚህ አይነት ነገሮችን ሳስብ ደግሞ ወደ ጭንቅላቴ የመጣ ነገር ምንድን ነው አብርሃምና ሩታ በፍጹም አልተጣላችሁም። በቃ እኔ ድምዳሜ ላይ ደረስኩት አብርሃምና ሩታ በፍጹም እንዳልተጣሉ ነው ማለት ነው። ይህንን ያልኩበት ደግሞ የራሴ የሆነ ምክንያት አለኝ። ምናልባት አብርሃም ሩታ ልትወልድ ከገባች በኋላ ልክ አሁን ላይ ቪዲዮዎችን በሚሰሩበት መንገድ ቪዲዮችን ለመስራት ይመቸዋል ብዬ ስለም አላስብ እዚህ አጋጣሚ ላይ ደግሞ ቻናሉ ዝም ስለማይል ምናልባትም ለዛ ከሄርሜላ ጋር ለመስራት ያመጡት ሀሳብም መሰለኝ። ይህንን ነገር እርግጠኛው እኛ አይደለም እየተናገርኩኝ ያሉት። በነገራችን ላይ ግን ከማያቸው ነገሮች አንጻር ማለት ነው። በባለፈው ልክ የበዓሉን ለማክበር ወደ እንትን የሄዱ ሰዓት ላይ ሩታን አይተናል ምናም ብላችሁ ብዙ ሰዎች እንትን እያላችሁ ነው። በእርግጥ ነች አይደለም የሚለው ጉዳይ አከራካሪ ቢሆንም ግን እኔ እንጃ የሆኑ በጣም ብዙ የሚያጠራጥሩ ነገሮች አሉና ጭንቅላት ይህንን ነገር እንዲያሰብ አደረገ። ይሄ የኔ ሀሳብ ነው። እናንተ የሚሰማችሁን ነገር ኮመንት ሴክሽን ላይ ማስፈር ትችላላችሁ። ከዛ ውጭ ግን ዛሬ ሁለቱም ኢንስታግራም ላይ ሲመላለሱ ነበር። አንደኛው አንዱን ምን አለ አንደኛውስ ምን አለ የሚለውን ጉዳይ በዚህ ቪዲዮ እናያለን። ከዛ ውጭ በጣም መስማት ያለባችሁና ሁለቱም ሳያስቡ የወጣ አንድ መረጃ አለ። እሱንም ወደ እናንተ አደርሳለሁ ማለት ነው። ሰላም እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። እንግዲህ ከተወሰኑ መጥፋቶች በኋላ ተመልሰን መተናል ማለት ነው። እንግዲህ የበዓሉ ድባብ በተወሰነ መልኩ ልክ እንደበፊቱ ቪዲዮዎችን እንደ እንሰራ እያደረገን ስላልሆነ በተወሰነ መልኩ ጠፍተናል ማለት ነው። ያው ብጠፋም ግን እኔ ቪዲዮችን ከመሄድ ወደኋላ ብዬ አላቅም። የተለቀቁ ቪዲዮዎችን ለመሄድ እየሞከርኩኝ ነበርና እና ያ ቪዲዮ ቅደም መግቢያ ላይ እንዳልኳችሁ በጣም ነው ያስገርመኝ። ምክንያቱም አስባችሁታል፣ እንደዚህ ትልቅ ሂደት ላይ ያሉ ሰዎች እና የፍቺ ፕሮሰስ ላይ ያሉ ሰዎች የልጃቸውን ፆታ ለማወቅ አንድ ላይ ተገናኝተው ማለት ነው። በነገራችን ላይ እኔ ከዚህ በፊትም ተናግሬያለሁኝ አብርሃም የሩታ የአጥሩፍ ፕሮግራም ላይ ተገኝቶ ነበረ። መረጃዎች ደርሶ ሆይ ነበረ ሶ እዚኛው ላይ መቅረት አልቻለም። እንግዲህ እነጽጌ መሰለኝ የሚቢ ፕሮግራሙን ያዘጋጁት ተገኝቶ ነበረ። እና ብዙዎቻችሁ ያው አልተጣሉም ወደሚል ድምዳሜ ተመልሳችኋል ማለት ነው። እኔም እንደዚ አይነት ነገር ነው የተሰማኝ ያለው ኒንጃ በዚህ ሰዓት ላይ እኔ እንደዚህ አይነት ነገሮች ይፈጠራሉ ብዬ አላስብም ማለት ነው። ሶ እንዳልኳችሁ ሩታ ልትወልደው ከገባች በኋላ ወደ እናቷ ቤት መምጣቷ የማይቀር ነው። ያው የመጀመሪያው ልጇ ስለሆነ እናቷ ቤት ትወልዳለች የሚል ሐሳብ ነው ያለው እና በዛ አጋጣሚ ያው ልክ በፊት እንደሚሰሩት ቻናላቸው ላይ ቪዲዮችን ለመስራት ትንሽ አስቸጋሪ ይሆናል ብለው ስለሚያስቡም ይሄንን አጋጣሚ ከሄርሜላ ጋር ሊያሳልፍ ይሆን እንዴ? አብርሃም ግን ምን አይነት የታደለ ሰው ነው? ምናምን የሚል ነገር ወደ ጭንቅላ እንዲመጣ አደረገ። የምሬ ነው ምላችሁና እኔ እንደዛ እየተሰማኝ ነው። የምሬ ነው ምላችሁ አላሻችሁም። ያው ተጣልተዋል እንድንል የሚያደርጉ በርካታ ነገሮች ቢኖሩም ይሄ ነገር ደግሞ እስከ ዛሬ ድረስ ንስ ሲደረጉ የነበሩ ነገሮችን በሙሉ ፉርሽ እንዲሆንብኝ ያደረገው፣ የምሬ ነው ምላችሁ። ብዙዎቻችሁም ደግሞ የስሜት ተሰምቷችኋል። ምክንያቱም ከሚሰጡ ኮመንቶች ልክ እንደዚሁ ከሚሰሩ ቪዲዮዎች በጣም ብዙ ነገሮችን ለማየት ሞክሬ ነበርና ብዙዎቻቸው ሙድ እያዙብን ምናምን አይነት ነገር ነው እንትን እያላችሁ ያላችሁት። አሁንም ቢሆን እርግጠኛ መሆን አይቻልም። በተለይ ደግሞ ዛሬ ሁለቱም በኢንስታግራማቸው ላይ ሲነቋቆሩ ነበረ እንዳልኳችሁ ማለት ነው። ሩታም የአብዱ ኪያርን ማለት ነው አይኔም ብዙ አታስብ ልቤ፣ ምናምን በልተለማመድ የሄደውን ወደዛ ሸኘውና አዲሱን ሰው ተቀበል ምናምን የሚል አይነት ይዘት ያለው የአብዱ ኪያርን አቤት ዘንድሮ የሚለውን ሙዚቃ በኢንስታግራማ ላይ ለቀዋለች፣ ማለት ነው እሱም እንግዲህ በቲክቶክ ስቶሪ ላይ የለቀቀውን ነገር ለማየት ሞክሬ ነበር፣ እና በጣም እየገረመኝ ነው። እኔ እንጃ፣ እኔ ግን የምሬን ነው። ሩታ ምናልባት ማለት ነው፣ ምናልባት እንዳልኳችሁ ተነጋግረው ይሄንን ነገር እያደረጉ ከሆነ እመኝኝ፣ ማለት ነው እመኝኝ፣ የአብርሃምን ልብ ትወስደዋለች፣ አብርሃምን ትወስድብሻለች፣ አትጠራጠር። የምሬን ነው። ምናልባት ተነጋግራችሁ ልክ እንደተባለው እንደዚህ ቪዲዮ ለመስራት ምናምን ከሆነ ሀሳባችሁ ሰፊ ጋፕ አለ ካሁን በኋላ በእሱና አንቺ መሀል ሊፈጠር የሚችል። ምክንያቱም እንደ መረጃው እንደምናውቀው ከሆነ እናትሽ ቤት ነው የምትወልጁ፣ እና በዚህ ጋፕ ውስጥ ልጅቷ የምሬ ነው የትኛውም ባለትዳር ወንድ ከመሻፈዱ ደዋላ ላይ ይላል ብዬ አላስብም። የምሬን ነው ምላችሁ፣ የሆነ ደስ የሚል ነገር አላት። በነገራችን ላይ ሌላ ነገር አይደለም። የእውነት የእውነቴን ነው እንዴ። የደስ ደስ የሆነ ደስ የሚል ነገር አላትና አብርሃማውን የሆነ ነገር እንትን ብሎ የሆነ ነገር ቢፈጠር አይደብርሽም ወይ የሚልም ነገር አለኝና። ደግሞ ልክ እኛ ካሰብ ነውን በተቃራኒ ደግሞ ነገሮች የምርም ሪልም እየሄዱ ሊሆን ይችላል። ምናልባትም የልጅ ጉዳይ የልጅ ነው። ሁለት ባለትዳሮች ቢለያዩም አብረው መቀጠል ባይችሉም እነዚህን ሁለት ሰዎች ሊያስተሳስሩ የሚችሉ ነገሮች በመሀላቸው ይፈጠራሉ። ከነዛ ውስጥ ደግሞ ትልቁ ነገር ልጅ ነው። መቼም አብርሃምና ሩታ እንለያይ ብለው በቃ መለየት ከነፈልገው አንተያይም ቢሉ እነዚህን ሁለት ሰዎች ሊያገናኛቸው የሚችል ነገር በእነዚህ ልጆች መሃል ተፈጥሯል። ልጇን ባየች ቁጥር አብርሃምን በልጇ ውስጥ ታያለች። አብርሃምን በተመሳሳይ መልኩ ልጁን በሚያይበት አጋጣሚ ሁሉ ሩታን በልጁ ውስጥ ያያታልና እንለያይ ብትሉ እንኳን ልጃችሁ እናንተን የሚያስተሳሰር አንድ ከእግዚአብሔር የተሰጣችሁ በረከት ነውና ምናልባትም እኛ ካሰብነው በተቃራኒ ወይም ብዙዎቻችሁ አልተጣላንም፣ ብዙዎቹም እንደሚሉት አልተጣሉም የሚለው ከዛም ሀሳብ ውጪ ምናልባትም የልጃችሁ ጉዳይ፣ ለልጃችሁ ያላችሁ ስሜት፣ ለሚመጣው ልጃችሁ ያላችሁ እንትንም አንድ ላይ አድርጓችሁ ሊሆን ይችላል። ከዛም ባሻገር ያው ዝግጅቱን ጓደኞቻችሁ ስላዘጋጁ ምናልባትም በዛ አማካኝነት ተገናኝታችሁ ሊሆን ይችላል። ያው እኔ ግምቴን ነው በነገራችን ላይ እየተናገርኩ ያሉት ማለት ነው። ምናልባት የምር ሪል ተጣልተው ካልሆነ ሩታ፣ ከዚህ በኋላ ቪዲዮ ለመስራት የማይሆኑ ሰፊ ጊዜያቶች ስለሚኖሯት ምናልባትም ለዛ ሊሆን ይችላል ከእንትና ጋር እየሰሩ ያሉት የሚል ሀሳብ አለኝ፣ እንጂ ያ ነገር ሪል ነው ወይም እርግጠኛ ሆኜ አይደለም ይሄን ነገር እየተናገርኩ ያለሁት። ያው ቅድም እንዳልኳችሁ ይሄ የኔ ፊሊንግ ነው። እናንተ የሚሰማችሁን ነገር እንደዚህ እናስባለን የምትሉትን ነገር ኮመንት ሴክሽን ላይ ማስፈር ትችላላችሁ ማለት ነው። ከዛ ውጭ ግን ነቆራው እንደቀጠለ ነው። ያው ከዛ ከዛ በኋላ የትላንት የነሱ መጥፋት ብዙዎቻችሁን እንትን ሲል ነበረ። እንዴት ጠፉ ለምን ጠፉ የሚለውን ጉዳይ ብዙቻችሁ ስታነሱ ነበር፣ እና ዛሬ በኢንስታግራም ሁለቱም ተከሰተው እንግዲህ እየተነቋቆሩ ነው ማለት ነው። የአብርሃም አድናቆት ግን እኔ ከልክ ያለፈ ነው የምሬ ነው የምላቸው። አሁን ቲክቶክ ገብታችሁ ስቶሪውን ማየት ትችላላችሁና፣ ምን በሚል ዘፈን ነበረ ብቻ ሲያወድሳት ነበረ። የምሬን ነው ምላቸው። እኔ እቺ በጣም ነው የገረመኝ። ፊት ለፊቴ ነው እንደውም ከቻሉት ሆና ተፈጥራለች። እና በጣም እንትን እያወደሳት ምናምን እንትን እያላት ነው እየካባት ምናምን ነውና እኔ ሄርሜላ የምር ይዋጥልሻል፣ ግን የምሬን ነው። ምክንያቱም በፊትም ሩታን እንደዛ ሲላት ነበረ፣ ብዙ ነገሮችን አብረው አሳልፈዋል ምናምንና እኔ ምን ላለው ይመሰላችሁ? ለዚች ለሩታ አብርሃም ጥሩ መሆን ካልቻልና ሩታን መተው ከቻለ ሄርሜላ ልጅተው የማይችልበት ምንም አይነት ምክንያት ይኖራል ብዬ አላስብም። ስለዚህ ልሽ አንቺም ሴት ነሽ፣ ነገ ላይ ምን ሊገጥምሽ እንደሚችል አይታወቅም። ያው ሪል ነው ነገሩ፣ እውነት ነው ብለን እንቀበለውና ማለት ነው እና አንቺም ሴትነሽ ነገ ምን ሊገጥምሽ እንደሚችል አይታወቅም። ስለዚህ ነገ ኔሌስ ተመሳሳይ ነገር ቢከሰትስ የሚል ነገር ማሰብ አለብሽ። ምክንያቱም እች ልጅ ነፍሰ ጡር ናት፣ ልትወልድ ከጫፍ ደርሳለች። በዚህ ሰዓት አንቺ በእነዚህ ሁለት ልጆች መሀል ገብተሽ ትዳራቸው እንደዚህ ሲሆን ምንም የሆነ የአዘኔታ ስሜት፣ የጥፋተኝነት ስሜት ሁላ እየታየብሽ አይደለም። በጣም የታዘብኩባት ነገር ቢኖር፣ የምሬን ነው ሄርሜላ፣ ምንም አይነት የጥፋተኝነት ስሜት ወይም ስህተት ሰርቻለሁ ብላ እንኳን አታስብም። በቃ ምታደርገው ነገር ሁሉ ትክክል ነው ብላ ነው የምታስበው፣ እና ይህንን በደንብ ማስተዋል መቻል አለብሽ፣ ምክንያቱም እኔ ነገ ራሴ ህይወት ላይ እንዲደረጉ የማልፈልጋቸውን ነገሮች ሰው ህይወት ላይ ማድረግ ስለማልፈልግ ማለት ነው እና ሶ፣ እንግዲህ የኔ ሀሳብ ይሄ ነው። ሁለቱም ድንጋይ መወራወራቸውን እንደተለመደው ቀጥለዋል ማለት ነው። እንግዲህ ማታ ላይ ሰርፕራይዝ በሆነ ቪዲዮ እንደሚመጡ ሰምቻለሁ ማለት ነው። እንግዲህ አብረን ያንን ቪዲዮ አይተን እንደተለመደው ሀሳባችንን እንሰጣለን ማለት ነው። ሶ ጋይስ፣ እንግዲህ እወዳቸዋለሁ። ማታ በሚለቀቀው ቪዲዮ ዙሪያ ሀሳብ ለመስጠት እንገናኛለን። ይመቻችሁ።